የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ራችሁን ስላላችሁ ከልብ እናመሰግናለን። አሁን ከውጭ በትንታኔ ወደምንመለከተው ጉዳይ ከማለፋችን በፊት አጫጭር መረጃዎችን እነግራችኋለሁ። ተባብሶ በቀጠለው ጦርነት ባለፉት 24 ሰዓታት ብቻ እስራኤል በጋዛ ባደረሰችው የአየር ጥቃት 39 ፍልስጤማውያን ህይወታቸው ማለፉን አልጀዚራ እያስነበበ ነው። የጋዛ የጤና ሚኒስቴር እንደገለጸው ከሆነ ጦርነቱ ከተጀመረ ወዲህ የሟቾች ቁጥር ከ51ሺ አልፏል። 170 ፍልስጤማውያን ደግሞ በጦርነቱ ምክንያት ቆስለዋል። የዓለም አቀፉ የወንጀለኞች ፍርድ ቤት በበኩሉ በጋዛ በደረሰው ቀውስ ምክንያት ለጥፋቱ ተጠያቂ ናቸው ናቸው ያላቸውን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ ሌሎችም ላይ የእስር ማዘዣ አውጥቶባቸው እንደነበርም ዘገባው አያይዞ ገልጿል። የደቡብ ኮሪያ ተጠባባቂ ፕሬዚዳንት ከአሜሪካ ጋር እየተደረጉ ያሉ የንግድ ንግግሮች ወደ ጠቃሚ መፍትሄ እንደሚያመሩ ተስፋ እንዳላቸው ገልጸዋል። በዚህ ሳምንት የቻይና የፋይናንስ ሚኒስትር ቾይ ሳንግሞክ እና የኢንዱስትሪ ሚኒስትር አህንዱክ ጂን ከአሜሪካ የግምጃ ቤት ሚኒስትር ስኮት ቤንሴት እና የአሜሪካ የንግድ ተወካይ ጄዝሚን ግሬድ ጋር ይወያያሉ ተብሎ ይጠበቃል። የደቡብ ኮሪያ ተጠባባቂ ፕሬዚዳንት ሃን ዳክ ሱ እንደተናገሩት ከሆነ ስብሰባው እንዲደረግ የታቀደው በአሜሪካ ጥያቄ አቅራቢነት መሰረት ነው። የኢራን የውጭ ጉዳይ ሚኒስትር ሰኢድ አባስ አራክቺ ወደ ቻይና እንደሚያቀኑ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ሁለት ወገኖች በኢራን የኒክሌር መርሃ ግብር የአሜሪካ የንግድ ማዕቀብ በተመለከተና ሌሎች የሁለትዮሽ ግንኙነታቸው ላይ እንደሚመክሩ ጠቁመዋል። ባጋይ እንደተናገሩት ከሆነ ቻይና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባል በመሆኗ ገንቢና ተደማጭነት ያለው ሚና ልትጫወት ትችላለች። ቻይና የኢራን አስፈላጊ ወዳጅና አጋር ናት በማለትም ገልጸዋል። በትንታኔ ወደ ምንመለከተው ጉዳይ ስናልፍ ከአሜሪካ ጋር የንግድ ድርድር የምታደርጉ ሀገራት የቤጂንግን የአጸፋ እርምጃ የምትቋቋሙት አይሆንም ስትል ቻይና አስጠነቀቀች። የአሜሪካና የቻይና የንግድ ጦርነት በቀጠለበት አንዳንድ ሀገራት የቻይናን ፍላጎት የሚጻረር የንግድ ስምምነት ከአሜሪካ ጋር እንዲያስሩ እየተገደዱ እንደሆነ ይነገራል። አሜሪካ በሀገሮች ላይ የጣለችው የታሪፍ ጫና እንዲነሳላቸው ሩሲያው ከቻይና ጋር የነበራቸውን የንግድ ግንኙነት እንዲያቋርጡ እያስገደደቻቸው ነው ይባላል። ጉዳዩ ቻይናን በእጅጉን ያበሳጨው፣ ሳሙኤል እንዳለ ትንታኔውን አዘጋጅቷል። አዎ ቻይናን ክፉኛ አበሳጭቷል። የትራምፕ አስተዳደር በመላው የዓለም ሀገሮች ላይ በውጭ ምርቶቻቸው ላይ የታሪፍ ጫና መጣል ከጀመረ ወዲህ ሀገሮች ከአሜሪካ ጋር ወደ መደራደር እያዘነበሉ እንደመጡ ይነገራል። የአውሮፓ ህብረትና በተለይም የሩቅ ምስራቅ አገሮች የአጸፋ የታሪፍ ጫና ከአሜሪካ ወደየ ሀገሮቻቸው በሚገቡ ምርቶች ላይ ለመጣል ከወሰኑ ወዲህ ከአሜሪካ አምራችና ላኪ ኢንዱስትሪዎች እና ከአሜሪካ ሸማቾች ዘንድ ከፍተኛ ተቃውሞና ከፍተኛ ስጋት ሲያጠነጥን ቆይቷል። የአሜሪካ የኮንግረስና ሴኔት አባላትና ተጽዕኖ ፈጣሪ ፖለቲከኞች ሳይቀሩ ፕሬዚዳንት ትራምፕ በዓለም ላይ የጣሉት ታሪፍ ከሁሉም በላይ የአሜሪካና አሜሪካውያንን ጥቅም የሚጻረር ነው ሲሉ ሲቃወሙ ሰንብተዋል። ለዚህም ይመስላል ፕሬዚዳንት ትራምፕ የጣሉት ታሪፍ የሚራዘምበትን ቀን ሲያራዝሙና ሲያወላውሉ የቆዩት ይባላል። ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ግን ሰውየው ያመረሩ ይመስላል። የታሪፍ ጫናው ያዝ ለቀቅ፣ ጠበቅ ላላ ማለቱም ከየሀገሮቹ ጋር ለአሜሪካ የሚጠቅም የንግድ ድርድርና ስምምነት ለማሰር ያለመ እንደሆነ ይነገራል። የንግድ ስሌቱ ሰምሮ ታዲያ የተለያዩ ሀገሮች የአጸፋ የታሪፍ ጫና ከአሜሪካ ወደ የሀገሮቻቸው በሚገቡ ምርቶች ላይ ለመጣል ያሰቡትን የንግድ ወይም የታሪፍ ውሳኔ ያስ አድርገው መጀመሪያ እንደራደር ወደሚል ሐሳብ እየመጡ ነው። መደራደሩ ጥሩ ሆኖ አሁን አሁን ይፋ እየወጣ እንዳለው ከድርድሩ ጀርባ የአሜሪካ ቁጥር አንድ ዓለማዊ የንግድ ተፎካካሪ በሆነችው ቻይና ላይ ያሴረ ያደባ ጉዳይም እንዳለ ብቅ ብቅ እያለ ነው። ቀደም ሲል ከሁሉም ሀገራት በከፋ ደረጃ የ145 በመቶ ታሪፍ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ቀረጥ የጣለው የትራምፕ አስተዳደር አሁንም ዋሽንግተን ከሌሎች ታሪፍ ከጣለችባቸው ሀገሮች ጋር የምታደርገው ድርድር የቻይና ወጪ ምርቶችን ለመምታት ያነጣጠረ ስናይፐር እንደሆነ መረጃዎች እየወጡ ነው። ለሀገራቱ የተጣለባቸው የታሪፍ ጫና ሊለስብ ወይም ሊነሳ ወይም ኤግዘምትን ሊሆን ከሆነ በምላሹ ከቻይና ጋር ያላቸውን የንግድ ግንኙነት በከፊል ወይም ሙሉ በሙሉ ይተዋሉ የሚል ግዴታ ተጥሎባቸዋል። ይህ አቅጣጫ ቻይናን ከተጣለባት ከሁሉም ሀገራት የከፋ ታሪፍ በላይ ክፉኛ ያበሳጨ ሁነት ሆኗል የተባለው። ቻይና እንዳለችው ሀገሮች የተጫነባቸውን የታሪፍ እፎይታ ወይም ስረዛ ከአሜሪካ ለማግኘት ብለው ዋሽንግተንን መለማመጥ ወይም ማስደሰት ወይም በንግድ ግንኙነቱ መልመጥመጥ የለባቸውም። ይሄ ነገሩን የባሰ ነው የሚያክርባቸው። መለሳለሳቸውን የተመለከተችው ዋሽንግተን ሌላ ራሷን ብቻ የሚጠቅም ውል እጃቸውን ጠምዘዛ ላለማስፈረሟ ማረጋገጫ የለም ብላለች። የቻይና የንግድ ሚኒስቴር እንዳለው መስማማት ወይም እጅ መስጠት የንግድ ሰላምን አያመጣም፣ መደራደርና ማቀርቀርም ለየሀገሮቹ ክብርን አይሰጥም ብሏል። በቅርቡ አሜሪካ ከጃፓንና ከደቡብ ኮሪያ ከመጡ የንግድ የልዑካን ቡድኖች ጋር የተጣለባቸውን ታሪፍ በተመለከተ ድርድር አድርገዋል። የቀረበላቸው አማራጭ ታዲያ የአሜሪካ የታሪፍ ጫና እንዲላላ ወይም እንዲነሳ ከፈለጉ በምላሹ ከቻይና ጋር የሚያደርጉትን የንግድ ግንኙነት ያቆማሉ ወይም በከፍተኛ ደረጃ ይቀንሳሉ። ከዚህ መረጃ በኋላ ነው የቻይና የንግድ ሚኒስቴር ባወጣው መግለጫ ቻይና ከሀገራዊ ፍላጎቷ በተጻረረ መልኩ ሀገሮች ከአሜሪካ ጋር የሚያደርጉትን ድርድርና ስምምነት በእጅጉ ትኮንናለች ከነፃ ገበያ መርህ ያፈነገጠ የማናለብኝነት የንግድ ግንኙነት ስምምነት ነው ስትል የተሰማችው ይህንን በሚፈጽሙና በሚያስፈጽሙ ሀገራት ላይ ቻይና የምትጥለው የአጸፋ የንግድ እርምጃ ሀገራቱ የሚቋቋሙት አይሆንም ሲል አስጠንቅቋል በመግለጫው ከነዚህ ሀገራት ጋር ቻይና የምትሸጠውንም ሆነ የምትገዛውን የንግድ ግንኙነት ታቋርጣለች ብሏል። የአውሮፓ ሕብረት ጫናውን መቋቋም የማይችልና አሜሪካንን ለማስደሰት በንግድ ጦርነቱ የሚያጎበድድ ወይም አንገቱን የሚደፋ ከሆነ ጥያቄው ማቆም አይኖረውም ለትራምፕ አስተዳደር የልብ ልብ መስጠት ነው ብሎታል። የቻይና መረር ያለ አስተያየት የመጣው አሜሪካ ከ12 በላይ ከሚሆኑ መደራደር ከሚፈልጉ ሀገራት ጋር የታሪፍ ጫናው ሊቀንስላቸው ከሆነ በቻይና የውጭ ንግድ ላይ እንቅፋት ወይም መሰናክል እንዲፈጥሩ እየተጫነች መሆኑ ከተነገረ በኋላ ነው። ፕሬዚዳንት ትራምፕ እንዳሉት አሁን ከሰባ በላይ ሀገራት ከዋሽንግተን ጋር የንግድ ድርድር ለማድረግ ቅድመ ሁኔታዎችን ጨርሰዋል። የንግድ ምሁራን እንደሚሉት ከአሜሪካ ጋር የጃፓን የወጪ ገቢ ንግድ ከቻይና ጋር የተመጣጠነና ከሁለቱም ሀገራት እኩል ከፍተኛ ትርፋማነትን የምታገኝ ሀገር ናት። በዚህ ረገድ ጃፓን አሜሪካ የምትፈልገውን የቻይናን ገበያ የመተው ቁመና ላይ መድረሷ አጠራጣሪ ነው። የጃፓን የንግድ ሚኒስቴር በይፋ እንዳለው ቶኪዮ ከአሜሪካና ከቻይና ገበያዎች ምርጫ እንድታደርግ መገደድ አትፈልግም። የደቡብ ኮሪያው ተጠባባቂ ፕሬዝዳንት ሃንዶክሱም ከአሜሪካ ጋር ድርድር እንጀምራለን፣ ከሌላ ሀገር ጋር ያለንን የንግድ ግንኙነትን በተመለከተ ግን የእኛ የግላችን ጉዳይ ነው ማለታቸው ተሰምቷል። ይህ በእንዲህ እንዳለ ደግሞ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በዚሁ ሳምንት አሜሪካ ይገኛሉ ተብሎ የሚጠበቀውን የህንዱን ጠቅላይ ሚኒስትር ኒሬንድራ ሞዲን በንግድ ታሪፍ ጉዳዩ ላይ ያገኟቸዋል ተብሏል። የ26 በመቶ የታሪፍ ጫና የተጣለባት ህንድ ከአሜሪካ ጋር የንግድ ድርድር አድርጋ ወደ ስምምነት ካልመጣች የታሪፍ ጫናው እየጨመረ እንደሚሄድ ማስጠንቀቂያ ተሰጥቷታል። ጄዲ ቫንስ ከብሪታንያም ጋር ሁለቱንም ሀገራት የሚጠቅም የንግድ ወይም የታሪፍ ድርድር እንደሚያደርጉ ተናግረዋል። የጦር አፈሙዙ በሙሉ ያተኮረው ግን የቻይና ገቢ ወጪ ንግድ ላይ ይመስላል። ፕሬዚዳንት ትራምፕ የገቢ ምርት ታክሱ የአሜሪካ ሸማቾች ተጨማሪ የአሜሪካንን ምርት እንዲገዙ የሚሰበሰበው ታክስ እንዲጨምርና የሀገሪቱ ኢንቨስትመንት እንዲያድግ ያስችላል ሲሉ ይከራከራሉ። ነገር ግን ታዛቢዎች የአምራች ኢንዱስትሪውን ሁሉ ወደ አሜሪካ ማምጣት ውስብስብና አስርት ዓመታትን ሊወስድ እንደሚችልና በመካከሉ ደግሞ የአሜሪካን ኢኮኖሚ እንደሚጎዳ ያነሳሉ። የአንድ ሀገር ነጠላ የንግድ ሥርዓት የለም ቀርቷል። የዓለም ኢኮኖሚ ዛሬ የንግድ ትስስር ውጤት ነው። የዓለማችን ታላቅ አምራችና ታላቅ ሸማች የሆነችውን ቻይናን ጥሎ በፍጥነት ሊያድግ የሚችል የአሜሪካ ኢኮኖሚ አይኖርም ይላሉ። ትራምፕ ለዚህ ጆሮ ያላቸው አይመስልም። አስተዳደራቸው በቻይና ወጪ ምርቶች ላይ እስከ 245 በመቶ የታሪፍ ጫና ለመጣል አሁንም ዝቷል። ዴኒማርክ እና ጀርመን በጥቁር ባህር ስር በፍጥነት የሚገናኙበት የውስጥ ለውስ መንገድ ሊገነቡ ስለመሆኑ ሮይተርስ ላይ እየተመለከትኩ ይገኛለሁ። 18 ኪሎ ሜትር ይሸፍናል የተባለው የስካንዲኒቪያንስ ሀገራት በፍጥነት ከተቀረው የአውሮፓ ሀገራት ጋር ለመገናኘት ያስችላቸዋል ተብሎ ነው የሚጠበቀው። ለዚህ ፕሮጀክት የሚያወጡት ገንዘብ ደግሞ እጅግ ከፍተኛ ስለመሆኑና ፍጥነቱ ምናልባትም በክብረ ሊመዘገብ የሚችል እንደሆነ ነው መረጃዎች እያመላከቱ የሚገኙት። ቅድም የጠቀስኩላችሁ የዚህ የርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓትን በተመለከተ እንደዚሁ የተለያዩ ሀገራት አሁንም የሚሰጧቸው አስተያየቶችና መረጃዎች ቀጥለዋል። ኋላ ላይ ደግሞ ሰብሰብ አድርጌ ወደ እናንተ ማድረስ ነው የሆነው። አሁን ለትንታ የመረጥ ነው ጉዳይ ወደ አሜሪካ ይወስደናል። በአሜሪካ ፖለቲካ የድንገት ክስተት የሆኑት የዓለማችን ቁጥር አንድ ቢሊዮነር ኤለን መስክ ፖለቲካ እንደ ቢዝነስ የተመቻቸው አይመስልም። በድንገት ከተከሰቱበት ፖለቲካ በድንገት ሊያፈገፍጉ ዳር ዳር ማለት ስለመጀመራቸው የተሰማ ነው። ተስፋ ያለነ ትንታኔ ያለው ባለፈው ጥር አጋማሽ ወደ ሥራ የገባው የፕሬዝዳንት ትራምፕ ሁለተኛ የሥልጣን ዘመን ገና ከጅምሩ ባልተለመዱና ባልተጠበቁ ውሳኔዎች የታጀበ ነበር። ከነዚህ አንዱ ደግሞ የዓለም ቁጥር አንዱ ባለሀብት የናጠጠው ከበርቴ ኤለን መስክን ከፍተኛ የመንግሥት ሹም ሆኖ ብቅ እንዲል ማድረጋቸው ነበር። እንደ አንድ አሜሪካዊ ኤለን መስክን በሀገሩ ፖለቲካ የመሳተፍ ለየትኛውም አይነት ሥልጣን የመብቃት መብት ያለው ቢሆንም እርሱ የመንግሥት ሹመኛ መሆኑ ገና እንደተሰማ ነበር በሀገሬው ዜጎችም ይሁን በዓለም አቀፍ ደረጃ መነጋገሪያ፣ መከራከሪያ መሆን የጀመረው እርሱ በዓለም እውቅ የሆነለትንና የትርፍ ሸማ ሲያከናንበው የኖረውን የኤሌክትሪክ መኪና አምራች ኩባንያውን ቴስላን በ44 ቢሊዮን ዶላር ገዝቶት ስያሜውን ከትዊተር ወደ ኤክስ የቀየረውን ግዙፍ የማኅበራዊ መገናኛ ኩባንያውን የ136 ቢሊዮን ዶላር ባለድርሻ የሆነበትን ስፔስ ኤክስን በባለቤትነትና በኃላፊነት እየመራ በርካታ ቢዝነሶችን እያንቀሳቀሰም ደግሞም በአነታራኪ የመንግስት የመንግሥት ሹመት ላይ ድንገት ተከሰተም የመንግሥታዊ ሥራዎችን ብቃትና ቅልጥፍና የሚከታተለውንና እንደ አዲስ የተቋቋመውን ሚኒስቴር በሚኒስትርነት እንዲመራ በፕሬዝዳንት ዶናልድ ትራምፕ ሹመት ተሰጠው። ትራምፕ ወደ ሥልጣን ከመምጣታቸው በፊት ከኤለን መስክ ጋር በነበራቸው ተደጋጋሚ ውይይት ነበር። በእንግሊዘኛው አሕጽሮተ ስያሜ ዶጅ ሲሉ የሰየሙትን ይህን ሚኒስቴር ያቋቋሙት መነሻው ትራምፕና መስክ ሁለቱም የመንግስት ተቋማት በከፍተኛ ብክነት፣ በከፍተኛ ምዝበራና በከፍተኛ ምስቅልቅል ውስጥ ተዘፍቀዋል ብለው በማመናቸው የሆነ ነበር። እናም ሚኒስትር ኤለን መስክና የሚመሩት ሚኒስቴር ገና ሥራ እንደጀመሩም የመንግሥትንና የሠራተኞችን ዳታ ሲስተም መበርበር ያዙም፣ የሠራተኞችን ፖለቲካዊ ታማኝነት ይሰልሉም ጀመር። በርካታ የፌዴራል መንግሥት ሠራተኞች የግዳጅ ረፍት እንዲወስዱ እስከ ማድረግ ተደረሰም። ኤለን መስክ በዚህ ተግባር ብቻ አልተገደበም። እንደሚባለው ከሆነ ከትራምፕ የታሪፍ ፖሊሲ ጀርባ ካሉ ዋነኛ ሰዎች አንዱ ስለመሆኑም ነው የሚነገረው። በነዚህም ምክንያቶች ኤለን መስክ በአንድ በኩል በዕለት ተዕለት መንግስታዊ የኃላፊነት ተግባራት በመጠመዱ፣ በሌላ በኩል ደግሞ እያከናወነ ባለው ተግባር በበርካታ አሜሪካውያንም ሆነ በዓለም አቀፍ ደረጃ ቅሬታዎች እየቀረቡበት ከመምጣታቸው ጋር ተያይዞ ቢዝነሶቹ ላይ አሉታዊ ተጽዕኖዎች እየተከታተሉበት ይገኛሉ። በእነዚህና መሰል ምክንያቶች ኤለን መስክ በድንገት ዘው ብሎ ከታየበት የፖለቲካ መድረክ ወደ ኋላ ሸርተቴ ማለት አዝማሚያ እንዳሳየ ቢቢሲ ጠቁሟል። ከኤለን መስክ ስመጥር ኩባንያዎች አንዱ የሆነው የቴስላን ወቅታዊ ይዞታ በመቃኘት ብቻ እንኳ ቢዝነሱ ምን ያህል እየተጎዳ በት እንደሆነ መመልከት ይቻላል። የኩባንያው ስራ መሪዎች ለባለቤቱ ኤለን መስክ ሰሞኑን ባቀረቡለት ሪፖርት ባለፉት ሶስት ወራት ውስጥ ብቻ ከመኪኖች ሽያጭ የተገኘው ገቢ በሃያ በመቶ ቀንሷል። ባለፈው ዓመት መሰል ወቅት ከነበረው ገቢ ጋር ሲስተያይማ በሰባ በመቶ ነው የተፈጠፈጠው። እናም የኩባንያው ኃላፊዎች ይህ እንዲከሰት የሆነብን የኩባንያው ባለቤት ኤለን መስክ የፖለቲካ ዝንባሌ ለውጥ በማድረጉ ነው ባይ ናቸው። ኤለን መስክ በፖለቲካው መድረክ ከፊት ለፊት ተሰላፊ መሆኑን የኩባንያዎቹ ኃላፊዎች አልወደዱለትም። መስክ የአቋም ለውጥ ካላደ ደረገም የቢዝነስ ኩባንያዎቹ ገቢና ትርፋማነት በቀጣይ ጊዜያትም ቁልቁል መውረዳቸው አይቀሬ መሆኑን ኃላፊዎቹ ጠቁመውታል። እናም አሁን እንደተሰማው ኤለን መስክ በመንግሥት ሥራ ላይ የማጠፋውን ጊዜ በከፍተኛ ሁኔታ እቀንሳለሁ ብሏል። በግልጽ እንደተናገረውም በሚኒስትርነት በተሾመበት የመንግሥት ሥራ ከፊታችን ግንቦት ጀምሮም በሥራ ገበታዬ ላይ የምገኘው በሳምንት አንድ ግፋቢል ሁለት ቀናት ብቻ ይሆናል ብሏል። ኤለን መስክ ስኬታማ የዓለማችን ባለሀብ ስኬታማ የቢዝነስ ሰው መሆኑን ለዓመታት ያስመሰከረ ቢሆንም መንግስታዊ ኃላፊነትንና ፖለቲካዊ ተግባራትን ግን ትከሻው ከሶስት ወራት በላይ መሸከም የቻለ አይመስልም። ኤለን መስክ በፖለቲካውና በመንግስታዊ ኃላፊነቶች ረዥም ርቀት ላይጓዝ እንደሚችል ሌሎች ማሳያዎችን መጥቀስ ቢቻልም አንዱን እንሆ። ሰውየው ከሌሎች ባለሙያዎችና የመንግስት ሹመኞች ጋርም መላተም የሚያበዛ ስለመሆኑም ይነገርበታል። በቅርቡ እንኳ ከፕሬዝዳንት ትራምፕ የንግድ ጉዳዮች አማካሪ ከሆኑት ፒተር ናቫሮ ጋር የገባበት ቅራኔ ይህን ያረጋግጣል። የሰባ አምስት ዓመቱን የዕድሜ ባለጠጋ አሜሪካ አሉኝ ከምትላቸው ዕውቅ ኢኮኖሚስቶች አንዱ የሆኑትንና በንግድ ፖሊሲ ጉዳዮች የፕሬዝዳንቱ ቀኝ እጅ የሚባሉትን ፒተር ናቫሮን ከፍ ዝቅ አድርጎ እስከ መሳደብ መድረሱ ይህ ሰው በርግጥም ፖለቲካው እንደ ቢዝነሱ እንዳልሆነለት አሳብቆበታል። ጎምቱውን አሜሪካዊ ፖለቲከኛና ኢኮኖሚስትን ነከርት ማለትም በእንግሊዘኛው ሞሮን እስከ ማለት መድረሱ አስደንጋጭ ሆኗል። እናም ኤለን መስክ ፖለቲካውና መንግስታዊ ተግባር እንዳልሆነለት ራሱ በራሱ ላይ እያሳበቀ ነው ማለት ይቻላል።